በዚህ ቪዲዮ ሬንዴዝ ቮስ የተባለው ምርጥ ፊልም ይዤላችሁ መጥቻለሁ። ፊልሙን እንደምትወዱ ስለማልጠራጠር ላይክ እያደረጋችሁ እንዲጀምሩ ጠይቃችኋለሁ። ወደ ፊልማችን እንገባለን። ታሪኩ የሚጀምረው ሲሞንና ባለቤቷ ኤሪክ የተባሉ ባለትዳሮችን እያሳየን ነው። እነሱም ልጆቻቸውን ይዘው ወደ ፈረንሳይ እየተዘዋወሩ እናያቸዋለን። ለብዙ ሰዓታት ከተጓዙ በኋላ በመጨረሻ ፈረንሳይም ይደርሳሉ። በፈረንሳይ ያለው አዲሱ ቤታቸው ድሮ የሲሞን እናት የኖሩበትን አሮጌ ቤት ነው። ወደ ውስጥ ሲገቡ ቤቱ በጣም የከፋ ሁኔታ ላይ እንዳለም ያስተውላሉ። አቧራ በየቦታው ሞልቷል። የቤት እቃዎቹም ተበታትነዋል። ጊዜ ሳያባክንም ኤሪክ ቦታውን ማጽዳት ይጀምራል። ይበንዲ እንዳለ ሲሞን ሱፐርማርኬትን ትጎበኛለች። እያየች እያለ አንድ ወጣት ቀርቧት ጥሩ ምርት ይጠቁማትና ከዚያም ይሄዳል። ትንሽ ቆይቶ ሲሞን ወደ ልጁ ስትመለስ በድንገት ሴት ልጇ እንደጠፋች ትገነዘብና ደንግጣ እሷን መፈለግ ትጀምራለች። ያን ጊዜ አንድ ሰው ትንሿን ሱዛንን እጇን ይዟትም ይመጣል። በረጋ መንፈስም በልጆች ክፍል ውስጥ እንደነበረችም ይነግራታል። ከዚያም ሲሞን ልጇን ይዛ ወደ ቤትም ትመለሳለች። በዚያም ምሽት ሲሞንና ኤሪክ ከልጆቻቸው ጋር ራት ለመብላት ወደ ሬስቶራንት ይሄዳሉ። እዚያ እያሉ ሲሞን የምታውቀውን ፊትም ትመለከታለች። ቀደም ሲል ሱዛንን እንድታገኝ የረዳትም ሰውዬ ነበር። ሰውየው ፒተር ብሎ ራሱንም ያስተዋውቃል እና በወዳጅነት ፈገግታ በውይይታቸው ውስጥም ይቀላቀላል። ለከተማው አዲስ እንደሆኑ ያውቅና እድሳት ላይ ምንም አይነት እርዳታ ከፈለጉ ድርጅቱ የቤት እድሳት ላይ ያተኮረ ስለሆነ ሊረዳቸው እንደሚችልም ይነግራቸዋል። በኋላ ፒተር ቤታቸውን ጎብኝቶ የቦታውን ሁኔታ ለመገምገም እያንዳንዱን ጥግ በጥንቃቄ ይመረምራል። በማግስቱ ሲሞን ከሱፐርማርኬት ወደ ቤት ስትመለስ የሚገርም ነገር ትመለከታለች። ፒተር ሰራተኞቹን አስቀድሞ ልኮ እድሳቱን እንዲጀምሩም አድርጓል። ከትንሽ ቆይታ በኋላ ቀደም ሲል ሱፐርማርኬት ውስጥ ያገኘችውን ያንን ወጣት በድንገት ትገናኛለች። የወጣቱ ስም ሚሼል ነው እና እዚህ ማየቷም ሲሞንን ያስገርማታል። በኋላ ሲሞን እንጨት እየቆረጠች ሳለ ሚሼል ይቀርባትና ስትቸገር አይቶ ጣልቃ ገብቶ ትክክለኛውን ዘዴ ያሳያታል። የሚሼል ምክርም ተከትላ ሲሞን እንጨቱን መቁረጥም በጣም ቀላል ይሆንላታል በችሎታው በመደነቅም ዘዴውን ሳታደንቅ አትቀርም። በዚያ ምሽት ሁሉም መጠጥ እየጠጡ ሳለ ሲሞን ፒተርን ስለ ልጆቹ ትጠይቋለች። ፒተር ራሱን ነቅንቆ ልጆች የሉኝም ግን የቀድሞ ባለቤቴ የወንድ ልጅ አላትና ሁልጊዜም እንደ ልጄ ነው የማየው ሲልም ይመልሳል። ለተወሰነ ጊዜ ከተጫዋወቱ በኋላም ሁሉም ወደ ቤታቸው ይመለሳሉ። በማግስቱ ጠዋት ሲሞን የማገዶ እንጨት ስትሸከም ሚሼል ብቅ ብሎ እሷን ሊረዳት ሐሳብ ያቀርባል። አብረው እየሰሩ ሳለ በመካከላቸው የማይካር ስሜት ይፈጠራል። ሚሼል ቀስ ብሎ እጁን ዘርግቶ ሲሞንንም ይነካታል። እሷም አታስቆመውም። ለአጭር ጊዜ ጊዜው የሚቆም ይመስላል። ነገር ግን ሚሼል በድንገት እጁን ወደኋላ ስቡን ከቦጠው ይሄዳል። በማግስቱ ፒተር ሲሞንንና ቤተሰቧን ወደ ገበያ ሲሸኛቸው እንመለከታለን። እዚያ እያሉ ወደ ሲሞን ዞሮ የቤታችሁ እድሳት በጥቂት ቀናት ውስጥ ይጠናቀቃል፣ ስለዚህ በአቅራቢያ ቤቶችን ለመገንባት ለምንቅዳ እናወጣም ይላቸዋል። በመቀጠልም ብዙ መሬት አላችሁ እና ቤቶችን ከገነባንና ከሸጥን ለሁለታችንም በጣም ጥቅም ሊኖሩ ይችላል። በማለት የቦንጋሎ ፕሮጀክት እቅዱንም ይገልጻል። ሲሞን ሐሳቡ እንግዳ ሆኖባት ወዲያውኑ እምቢ ትለዋለች። እምቢቷን ሲሰማ የፒተር ፊት ይጨልምና በብስጭትም ይሄዳል። በኋላ ኤሪክ ኤሪክና ሲሞን ሲነጋገሩ እንመለከታቸዋለን። ኤሪክ ዕቃዎቹን ለመውሰድ ከሚሼል ጋር ወደ ገበያ መሄድ አለብሽ ይላታል። ይህንን እያወሩ ሳሉ ሚሼል ይደርሳል። ብዙ አማራጭ ስለሌላት ሲሞን ከእሱ ጋርም ወደ ገበያ ትሄዳለች። ሲደርሱ ሱቁ ገና ዝግ እንደሆነ የሚገነዘባሉ። እናም መጠበቅ ነበረባቸው። ይህን እድል በመጠቀም ሚሼል ፈገግ ብሎ ነይ ወደ ጥሩ ቦታ ልውሰድሽ ይላትና፣ በትንሽ ማመንታትም ሲሞን ትከተለዋለች። ሚሼል ወደ አንድ ሬስቶራንት ይወስዳታል። እዛም ተቀምጠው እሱ በጉጉት እየተመለከታት እናያለን። ስለ ሕልሞችሽ ንገሪኝ ይላታል። ሲሞን ስለ ቤተሰቧ፣ ስለ ኃላፊነቷና ስለ ሌሎች ነገሮች ሁሉ ማውራት ትጀምራለች። እሱም እያዳመጠ ሚሼል ትንሽ ወደ እሷ ዘንበል ብሎ ለአንድ አፍታ ስለ ሌሎች እርሺና አንቺ ለራስሽ የምትፈልግውን ንገሪኝ ይላታል። ሲሞን በቃላቱ ተገርማ ዝም ትላለች። በሁለቱ መካከል የዝምታ ጊዜ ይፈጠራል። ከዚያ ሚሼል ወደ እሷ ዘንበል ብሎ ይስማታል። ከጥቂት ጊዜ በኋላ ምንም ሳይናገሩ ሁለቱም ተነስተው ሬስቶራንቱን ለቀው ይወጣሉ። በማግስቱ ሲሞን የኤሪክ እናት እንደታመሙና እሱም ሊጠይቃቸው እንደሚሄድ ትረዳለች። ኤሪክ ከመሄዱ በፊት ሲሞንን እህትሽ ጋር ብትደውዪላትስ እኔ እስክመለስ ድረስ ከእናንተ ጋር ልትቆይ ትችላለች፣ ይላታል። ብዙም ሳይቆይ ሄሪክም ከቦታው ይሄዳል እና የሲሞን እህት ሊዮን ወደ ቤት ስትደርስም እንመለከታለን። ሚሼልን እንዳየችው የተደነቀችም ትመስላለች። በኋላ ሊዮን በሌለችበት ሚሼል ወደ ቤትም ይመጣል። ሲሞንና ሚሼል እየተቀራረቡ ይሄዳሉ። ነገር ግን አንድ ነገር ሊከሰት ሲል የሲሞን ሴት ልጅ ትጣራለች። ይህንንም ሲሰሙ ሁለቱም ወደሆኑ ይዳራቃሉ። በማግስቱ ጠዋት ሲሞንና ሊዮን ወደ ውጭ ሲሄዱ ሚሼል በድንገት ብቅ ይላል። አንዳንድ ዕቃዎችን ለመውሰድ ወደ ገበያ መሄድ አለብኝ ይላታል። ከዚያም በመኪናው ውስጥ ይቀላቀላቸዋል። እየነዱ ሳለ ሲሞን ወደ ሊዮን ዞራ ልጆቹን ከትምህርት ቤት መውሰድሽን እርግጠኛውን ትላታለች። በትምህርት ቤት እንደደረሱ ሲሞን ሊዮንን እዚህ ትታ ከሚሼል ጋርም ብቻውን ወደ ገበያ ትቀጥላለች። ነገር ግን ሚሼል ወደ ገበያ ከመሄድ ይልቅ ሲሞንን ወደ አንድ ራቅ ያለ ቦታም ይወስዳታል። እንደገቡ ወዲያውኑ በመካከላቸው ከፍተኛ ስሜት ይፈጠራል። እርስ በእርሳቸው መተቃቀፍ ይጀምራሉ እና በመጨረሻም ለፍላጎቶቻቸው እጃቸውንም ይሰጣሉ። ወደ ቤት ከተመለሰች በኋላ ሲሞን ከሚሼል ጋር ያሳለፈቻቸውን ጊዜያት ማሰብ ማቆም አልቻለችም። በማግስቱ ሲሞን እና ሚሼል በዚያው ቤት ውስጥ እንደገናም ይገናኛሉ። በዚህ ጊዜ የበለጠ ስሜታዊ ጊዜያትን አብረው ያሳልፋሉ። ይበንዲ እንዳለ ሊዮን ለመሄድ ስትዘጋጅ እናያታለን። ከመሄዷ በፊትም ሲሞንን ተመልክታ ስለ አንቺና ሚሼል ሁሉንም ነገር አውቃለሁ ትላታለች። ይህን ስትሰማ ሲሞን ደንግጣ መልስ ታጣለች። በኋላ ሚሼልን አግኝታ በጽኑ ይህም ማቆም አለብንም ትለዋለች። ነገር ግን ሚሼል አይስማማም። ይልቁንም ሲሞንን ወደ እርሱ አስጠግቶ እንደገና ለፍላጎቶቻቸው እጃቸውን ይሰጣሉ። ከዚያ በኋላ ኤሪክ ፒተርና ሲሞን አብረው ሆኖ እንመለከታለን። ፒተር እንደገና የባንጋሎ ፕሮጀክቱን እያነሳ ሲሞንን ለማሳመን ይሞክራል። ነገር ግን በዚህ ጊዜ ሲሞን በጽኑ እምቢ ትላለች። ብዙም ሳይቆይ በድንገት የማቅለሽለሽ ስሜትም ይሰማታል። የእርግዝና ምርመራ ፍርሃቷንም ያረጋግጣል ሲሞን አሁን ነፍሰ ጥሩናለች። በኋላ ፒተርና ሲሞን አብረው ሆኖ እንመለከታለን። ፒተር ስልኩን አውጥቶ የእሷንና የሚሼልን ፎቶዎችም ያሳያታል። በክፉ ፈገግታ የባንጋሎን ስምምነት ካልተቀበልሽ እነዚህን ፎቶዎች ለኤሪካ አሳየዋለሁ ሲልም ያስጠነቅቃታል። ምሳ እየበሉ ሳለ ፒተር በድንገት ሲሞን የባንጋሎን ፕሮጀክት እንደተቀበለችም ያስታውቃል። ኤሊክ ተገርሞ ሲመለከታትም፣ ሲሞን ዝም ከማለት ውጭ እና ከመስማማት ውጭ ምንም አማራጭ አልነበራትም። በዚያ ምሽት ፒተር ሁሉንም ለእራት ወደ ቤቱ ይጋብዛቸዋል። ሲሞን ከቤተሰቧ ጋር ትገናኛለች። ዙሪያዋን እየተመለከተች ሳለ አይኖቿ አንድ አስደንጋጭ ነገር ላይ ያርፋሉ። የፒተርና የሚሼል ፎቶ አንድ ላይ ተለጥፏል። አሁን ሁሉም ነገር ትርጉም ይሰጣል። ሚሼል የፒተር ልጅ ነው። ሁሉም ነገር የፒተር እቅድ እንደነበረም ትገነዘባለች። በድንጋጤና በቁጣ ተውጣ ከቤቱ እየወጣች እናያታለን። ሚሼል ሊያቆማት እየሞከረም ይከተላታል። ነገር ግን ሲሞን በንዴት ከእንግዲህ ወዲህ አንተ ዘዴዎች እኔ ላይ አይሰሩም ብላ ትጮሃለች። ከዚያ ሌላ አስደንጋጭ ነገርም በመጨመር ስለ እርግዝናዋ ለሚሼል ተነግረውና ጽንሱን አስወርደዋለሁም ትለዋለች። ይህን ሲሰማ ሚሼል ቁጥጥሩን አጥቶ በጥፊ ይመታታል። ያን ጊዜ ፒተርም ቦታው ላይ ይደርሳል። እሱን ስታየው ሲሞን በቁጣ ትመለከተውና በድንገት ወደ ጨለማው ስትገባ እናያለን። በማግስቱ ጠዋት ልጆቹን ትምህርት ቤት ካደረሰች በኋላ ሲሞን ወደ ቤት ትመለሳለች። ያን ጊዜ ፒተር ሊያገኛትም ይመጣል። በንዴት ተሞልታ ሲሞን በቁጣ ትመለከተውና ሁሉንም ነገር ለኤሪክ እነግረዋለሁ ትለውና ከዚያም ሁሉንም ነገር እየተናዘዘች እናያታለን። ፒተር እየተጠቀምብኝ ነው፣ እያጭበረበሩን ነው ስትልም ሲሞን ሁሉንም ነገር እያብራራች ሳለ ሚሼል በድንገት ቦታው ላይ ይደርሳል። ፒተር እየተበሳጨ ወደ ሲሞንም ይቀርባል። ነገር ግን ምንም ነገር ከማድረጉ በፊት ሲሞን በሙሉ ኃይላው ትገፈዋለች። ፒተር ወደ ኋላ ተደናቅፎ በአቅራቢያው በነበረው መጥረቢያ ላይ ይወድቃል። አስፈሪ ዝምታም አየሩን ይሞለዋል። ፒተር እንደ አጋጣሚ ሞቷል። ሚሼል ደንግጦ ነበር፣ ነገር ግን በፍጥነት እያሰበ ኤሪክና ሲሞንን ተመልክቶ በአስቸኳይ ሁለታችሁ መሄድ አለባችሁ ይላቸዋል። ብዙም ሳይቆይ ፖሊስ ወደ ሲሞን ቤትም ይደርሳል። ከፖሊስ መኮንኖቹ አንዱ ፎቶዎቻችሁን በፒተር ስልክ ላይ አግኝተናል፣ የሚላቸዋል ሌላ ቃል ሳይናገሩ ሲሞንንም በቁጥጥር ስራ ውለውም ይወስዷታል። ነገር ግን ሁሉም ነገር ተስፋ አስቆራጭ በሚመስልበት ጊዜ ሲሞን ሳይታሰብ ከእስር ትለቀቃለች። እሷና ኤሪክ ሚሼል ባደረጋቸው ነገር ተጸጽቶ ሙሉን ጥፋት በራሱ ላይ እንደወሰደ ሲያውቁም ይደነግጣሉ። ይህን ስትሰማ ሲሞን በስሜት ትዋጣለች። ከጥቂት ወራት በኋላ ሲሞን ፅንስ ማስወረድ ላለማድረግም ትመርጣለች። እናም ታሪኩ እዚህ ጋር ይጠናቀቃል። ይህንም ፊልም እንዲታያችሁት ሀሳብና አስተያየት ካላችሁ እንደተለመደው ኮመንት ላይ አሳውቁኝ። በቀጣይ ቪዲዮ እስክንገናኝ መልካም ጊዜ